በ37ተኛ ሳምንት የእንግሊዝ ፕሪምየር ሊግ ትላንት ምሽት በርንማውዝን በሜዳው ያስተናገደው ማንቸስተር ሲቲ 3 ለ1 በሆነ ውጤት አሸንፏል። በቀጣይ በአውሮፓ ሻምፒየንስ ሊግ ለመሳተፍ በሚደረገው ጥረት ትላንት ምሽት ከባድ ፈተና እንደሚጠብቀው ሲነገር የነበረው የፔፕ ጋርዲዮላ ቡድን በሜዳው ሶስት ለ አንድ በሆነ ውጤት በማሸነፍ ጣፋጭ ድልን አስመዝግቧል። በጨዋታው በሁለቱም በኩል ጠንካራ ፉክክር የታየበት ቢሆንም ማንቸስተር ሲቲዎች ገና በመጀመሪያዎቹ 15 ደቂቃዎች በኡመር ማርሙሽ ቀዳሚ መሆን የቻሉበትን ጎል አስቆጥሯል በርናርዶ ሲልቫ እና ኒኮ ጎንዛሌስ ቀሪዎቹን የማንቸስተር ሲቲ ጎሎችን አስቆጥረው ማንቸስተር ሲቲ በአጠቃላይ 3 ለ 1 በሆነ ውጤት አሸንፏል። ኦማር ማርሙሽ ትላንት ለማንቸስተር ሲቲ በኢትሃድ ስቴዲየም ሰባተኛ ጎሉን አስቆጥሯል። በ73ኛው ደቂቃ ሉዊስ ኩክን በቀይ ካርድ ያጡት ቼሪዎቹ የማስተዛዘኛ ጎልን በመጨረሻው ደቂቃ በዳንኤል ጄቢሰን አማካኝነት አስቆጥሯል። ትላንት ምሽት ማንቸስተር ሲቲ ማሸነፉን ተከትሎ ነጥቡን ወደ 68 ከፍ በማድረግ ሦስተኛ ደረጃ ላይ ተቀምጧል። በርነማውዝ በ53 ነጥብ እዛው 1 አንደኛ ደረጃ ላይ ይገኛል። የስፔኑ ሀያል ክለብ ሪያል ማድሪድ ኒኮ ዊሊያምስን ለማስፈረም ንግግር መጀመሩ ተሰማም። ሎስ ብላንኮዎቹ የ22 ዓመቱን ስፔናዊውን የአትሌቲኮ ቢልባውን የመስመር ተጫዋች ኒኮ ዊሊያምስን ለማስፈረም ከፍተኛ ፍላጎት እንዳላቸው ተሰምቷል። የውድድር ዓመቱን ያለ ዋንጫ ለማጠናቀቅ ጫፍ የደረሱት ሎስ ብላንኮዎቹ በቀጣይ ዓመት የበለጠ ራሳቸውን ለማጠናከር ተጫዋቾችን ለማስፈረም ደፋ ቀና እያሉ ይገኛሉ። ይህንን አስመልክቶ በበርካቶች አይን ውስጥ የገባውን ኒኮ ዊሊያምስን የሮድሪጎ ተተኪ አድርጎ ወደ ሳንቲያጎ ቤርናቢዮ ለማስኮብለል ጠንካራ ስራ መጀመራቸውን የማርካ መረጃ አመላክቷል። ሪያል ማድሪድ ለተጫዋቹ ዝውውር 58 ሚሊዮን ዩሮ የውል ማፍረሻ ማቅረባቸው የተዘገበ ሲሆን ማንቸስተር ዩናይትድ፣ አርሰናል እንዲሁም የተጫዋቹ ፈላጊ መሆናቸው የማይዘነጋ ነው። ኒውካስል ዩናይትድ ሊያም ዴላፕን በመጪው ክረምት ለማስፈረም ጠንካራ ስራ መጀመሩት ሰምቷል። በአሰልጣኝ ኤዲሃው የሚመራው ኒውካስል ዩናይትድ በመጪው ክረምት የፊት መስመራቸውን ለማጠናከር ያሰቡ ሲሆን ከአሌክዛንደር አይዛክ ጎን ለጎን ሊያም ዴላፕን ለማስፈረም ስራ ጀምሯል። ሊያም ዴላፕ በውድድር አመቱ ለኤፕስዊታውን 12 የፕሪምየር ሊግ ጎሎችን ከመረብ ጋር ማገናኘት ቢችልም ክለቡን ከመውረድ ማትረፍም አልቻለም። በሳምንቱ መጨረሻ ማንቸስተር ዩናይትድ እና ቼልሲ የተጫዋቹ ፈላጊ መሆናቸው የተሰማ ቢሆንም አሁን ላይ ኒውካስል ዩናይትድ ድ 30 ሚሊዮን ፓውንድ የውል ማፍረሻ ገንዘብ በማቅረብ ከፍተኛ ድርድር ጀምሯል። የ22 ዓመቱ የፊት መስመር ተጫዋች ወደ ቀድሞ ክለቡ ማንቸስተር ሲቲ የመመለስ ፍላጎት እንዳለው ቢነገርም የመሰለፍ ዕድሉ ጠባብ መሆኑን በማሰብ ወደ መክፓይሶቹ ቤት ማቅናቱ የማይቀር ጉዳይ እንደሆነም ተዘግቧል። ሊያም ዴላፕ በዝውውሩ ጉዳይ በዙሪያው ከሚገኙ ሰዎች ጋር ተወያይቶ የመጨረሻ ምላሽ እንደሚሰጥም ይጠበቃል።